አንቺ እኔ ስለሆንሽ በጣም ደስተኛ ነኝ፣ ነብሴ ቁራኛ ሁሌ ማፍቅርሻለሁማ፣ እግዚአብሔር ምስክሬ ነው። መብርሃን እጅህን ትሰጣለች። እጅግ እጅግ በጣም ያሳዝናል። ነፂ እንግዲህ ቀስ በቀስ ያለውን መረጃ እያወጣች ይገኛል። እኔ የነፂ እንባ አስፈራኝ። በጣም በጣም በጣም በጣም ያሳዝናል። የእውነቴን ነው ምላችሁ፣ ምንም ቃል ሊገልጸው አይችልም። ምንም ነገር ሊያድናት፣ ሊሽራላት፣ ቁስሏን ሊያክምላት የሚችል ነገር የለም። በዚህ ሰዓት እጅግ በጣም ውስጧ ታሟል፣ ተሰብሯል። አብርሽ፣ የእውነቴን ነው የምልህ፣ እኔ እንጂ አላውቅም እኔ መጨረሻ ምን እንደሚሆን፣ በጣም ፈራሁልህ። አሁን ላይ እየፈራ ያለው ስለ ነፂ ስለ ሩታ ሳይሆን ስለአንተ ነው። በጣም አስቸጋሪ ነገር ውስጥ ገብተሃል። በጣም ያደረካቸው ነገሮች እጅግ በጣም ያማሉ። ለመስማት ምን የገባ እግዚአብሔርን ነው የምላችሁ፣ እግዚአብሔርን ብዬ ልንገራችሁ ሳልዋሽ ማለት ነው። የነፂን ቪዲዮ ነፂን ማየት በጣም ከበደኝ። በቃ በጣም በቃ፣ የእውነቴን ነው የምላችሁ። የግፍን ጥግ አይታለች፣ የበደልን ጥግ፣ የህመምን ጥግ እያየች ነው የምትገኘው። ተው ይሄ ነገር ቀልድ አይደለም። ነገ በኔ በሉ፣ እግዚአብሔርን እች ልጅ እንመናት እባካችሁ፣ እባካችሁ። አይዞሽ እንበላት፣ እንደግፋት። በቃ አብረሽን ትርሰው ትተው በቃ የራሷን ህይወት ትኑር፣ የራሷን መንገድ ተምራ፣ አታስፈራሯት። በጣም ብዙ ህመም ተሸክማለች። በጣም ብዙ ቁስል ስላለባት አያችሁ ምን ሲላት እንደነበር በጣም እንደሚወዳት በጣም እንደሚያፈቅራት በቃ በህይወቱ እንደሱ አይነት ሴት ወዶ እንደማያውቅ እስከ መጨረሻው አብሯት እንደሚሆን ይህን ተስፋ ነበር የሰጣት። ይህን ቃል ነበር የጠበቀችው። እሷ ግን እንዳልሆነን የጠበቀችው የእውነት እመቤት የማርያም የስራን ይስጥ የእጅህን ታገኛለን ያለችው በዚህ ልክ ምንም አይነት እውነት የለም። እች ልጅ የውላችሁ እንደም ልናደንቃት ይገባል እስከ ዛሬ ይህንን ህመሟን ይሄንን ጭንቀቷን ይሄንን ቁስሏን ተሸክማ ለዚህ ሁሉ ጊዜያት መቆየቷ በጣም እግዚአብሔርን ጥንካሬዋን ልናደንቅ ድንቅ ይገባል። ተዉ። ነገ በእኛ በሉ በራሳችሁ ህይወት ሲደርስ ወጣችሁ ሚዲያ ላይ ወይ ደግሞ ለሆነ ጓደኛችሁ ለሆነ ሰው መናገራችሁ አይቀርም። ያኔ ነፂ ትዝ ትላችሁ ይሆናል። ዛሬ ላይ እንመናት። በእውነት በጣም አሳዛኝ መንገድ ላይ ነው ያለችው። ትምህርቷን አቋርጣለች። ከቤተሰቦቿ ሁሉ ተቆራርጣለች። ራሷን መሆን አቅቷታል። መኖር እንኳን አትፈልግም። እስከዚህ ድረስ ነው። ተበድላለች፣ ተጎድታለች፣ እውነት አላት። እህ ብለን እንስማት። የእውነቴን ነው ምላችሁ። ዛሬ ነፂን ካልሰማናት ነገም ሩታ የነፂ እጣ ፈንታ እንደሚደርሳት እርግጠኛ ሁኝ እነግራችኋለሁ። የእውነቴን ነው ምላችሁ። ሩታም አሁን ላይ እየሄደችበት ያለችው መንገድ በጣም አደገኛ ነው ከሚባሉ በላይ አስቡት። ደግሞ ይህንን ቪዲዮ ስታይ፣ ይህንን ቪዲዮ ስትሰማ፣ ነፂን እንዲሁና ስታያት፣ ይህንን ሪከርድ ስትሰማ፣ ሩታ ምን አይነት ውሳኔ ልትወስን እንደምትችል አስቡት። የእውነት ነው ምላችሁ። አሁን የአብርሽንና የሩታን ትዳር ማዳን አለብን። የነፂን ህይወት መታደግ አለብን። እንተባበር። የእውነት እኛ ብዙ ሰዎች እንዲፋቀሩ አድርገናል። ብዙ ሰዎች የተጣሉ ተታርቀዋል። የእውነት ነው ምላችሁ። ለንመለስ ሄደናል ብሎ ያሰቡ ሰዎች ሁሉ ተመልሰው መጣው፣ አንድ ላይ ሆኖ ጥሩ ህይወትን እየመሰረቱ ነው። መጣላት ያለባቸውን ሰዎችን አጣልተን አፋልሰን በቃ ይህ የራሳቸውን ህይወት እንዲመሰርቱ አድርገን እናውቃለን። ኮሜንት ትልቅ ኃይል አለው። የእኛ ድምፅ ትልቅ ኃይል አለው። በእውነት እንደ ሰው እናስብና አብርሽን ሁላችን መውቀስ አለብን። አብርሽን መቆጣት አለብን። የእውነቴን ነው የምላችሁ። እግዚአብሔርን የአብርሽን ፎቶ አድርጋችሁ ሩታን የምትሰድቡ ሰዎች አላችሁ። እኛ እዚህ በምንሰራው ቪዲዮ የምትቆጡ፣ የምትናደዱ፣ የምትበሳጩ ሰዎች አላችሁ። ተው። ለነጽ አምስት ሰከንድ እንኳን ወስዳችሁ ትንሽ ዘኖላት፣ ትንሽ እንራራላት። የእውነቴን ነው የምላችሁ። አሁን አብርሽን መቆጣት ነው ያለብን። እንውቀሰው፣ እንስደበው፣ እናንቋሽሸው አይደለም ይሄ። አሁን የወጣውን ሪከርድ እስኪ ስለዛሬው ስላወጣችሁ ስ ስለተናገረችው ነገር በደንብ ሁሉን ነገር አብራርቼ ነግራችኋለሁ። ግን ነፂን ለመረዳት ፈቃደኛ ነውን? አእምሯችን አንዴ ዝግት ካደረግ ነው ምንም ነገር አይገባም። ና እባካችሁን አእምሯችን ትንሽ ክፍት እናድርገው። ና አምስት ሰከንድ እንኳን ለነፂ እናስብላት። በእውነት ነው የምላችሁ። በጣም ውስብስብ ውስጥ፣ በጣም ጭንቀት ውስጥ፣ በጣም ታማለች ታስታወቃለች፣ ታሳዝናለች። የሩታ ነገር ራሱ በጣም ያሳዝናል። ነገ አሁን ይህንን ቪዲዮ አይታ ምን አይነት ውሳኔ ነው የምትወስነው በአብርሽ ላይ? ያለፈ ህይወት ሊኖር ይችላል፣ ያለፈ ነው ተብሎ ሊተው ይችላል። ግን እስከ ዛሬ ህማም አቆስሎ አለ። እቺ ልጅ ምን ታደርግ እስኪ ያስቡት። ይህንን ቃል ይህንን ተስፋ አንዳንድ ሰዎች ግን ላትጀምሩት፣ በቃ የሆነ ላትጨርሱት፣ አታስጀምሩት? የሆነ ባዶ ተስፋ ይቆልሉልናል፣ እንደ ተራራ በቃ ያንን አይተን እኛም በቃ በቃ ነገር ነው ምናምነው፣ በጆሮአችን የመጣ ነገር ነው ምናምነው። ከድርጊት ይልቅ እኛ ሴቶች ደግሞ በጆሮአችን የምንሰማው ነገር ከቃል ከአንድ በት የሚወጣ ነገር ነው በ የሚያታልለን የሚሸውደን። ሴቶች ራሳችሁን ጠብቁ። የእውነቴን ነው ምላችሁ፣ እራሳችሁን ጠብቁ። ለነገሩ ፈጣሪ ካልጠበቀን ስንቶቹ ራሳቸውን ጠብቀውም ሊድኑ አይችሉም። እንደው መጥፎ እንዳያጋጥማችሁ ሴቶች በተለይ የእውነት አውራችሁ ማይዘልቅ ባዶ ተስፋ የሚሰጣችሁ በባህዶ ህልም የሚያኖራችሁ ከዛ የሆነ ሰዓት ላይ ጥሏችሁ ከሚሄድ ወንድ ይሰውራችሁ ፈጣሪ። በቃ እንዲህ ባዶ ሜዳ ላይ ጥሏችሁ ብትንትንትንትን አርጎ ህልማችሁን፣ እድሜያችሁን፣ ጊዜያችሁን ቁርጥም አርጎ በልቶ እንደ ሸንኮራ መጦ ከሚጥል ወንድ ይሰውራችሁ ፈጣሪ። ምስክሬ ነው እኔ ከልቤ ነው ይነን ነገር እያልኳችሁ የምገኘው። አብርሽን ለመንካት አይደለም አብርሽ፣ አሁንም እየተናገርኩ ነው። የራሱ ምክንያት ሊኖረው ይችላል ብያለሁ። የሆነ ቅሬታ ይኖርበታል። እሷ እንዲህ ወጣ እንዲህ ነው እንዲህ እንዲህ አርጎኛል፣ ይሄን በድሎኛል፣ ይሄን ወስዶብኛል፣ ይሄን አርጎኛል፣ እንደዚህ ቃል ገብቶልኛል፣ እንደዚህ ተስፋ ሰጥቶኛል፣ እንደዚህ ብሎኛል፣ ዋሽቶኛል፣ ከድቶኛል እንደምትለው አብርሽም እህ ብለውም ብንሰማው እንደዚህ አይነት መልስ ሊኖረው ይችላል። አብሮ በነበሩ ሰዓት የሁለታቸውም ፍቅር ነበር፣ በፍቅር ክንፍ ብለው ነበር። ያኔ ሁለታቸውም ራሳቸውን አያውቁም ነበር። ሲጣሉ ደግሞ ሁለታቸውም አለመግባባት ኑሮ ነው በቃ ተለያይቶ የሚኖሩት። ግን ያልተቋጨ ነገር ነበር። አብርሽ በቃ ብሎ አራት ነጥብ ዘግቶት የመጣው ነገር አልነበረም። ገና ያላለቀ ምዕራፍ ነበር። እሱ ነው ነፂን እያሳበዳት እያሳመማት የሚገኘው። ከዛ በላይ ደግሞ አሁን ላይ ልክ እንደማያቃት አለ አደለ፣ ማንም ሰው መጣው ቪዲዮ ባሳየሽ ምናምን፣ ነፂ እ እንደዚህ ብሎ ብሎ ስሟን እራሱ ለመጥራት ከብዶታል። በጣም ያሳዝናል። በቃ ልነግራችሁ አልችልም እና አብርሽ ወደ ራሱ መመለስ አለበት። ነፂ ምንም አትፈልግም። እኔ ተናገሬ ነበር ትናንት፣ ዛሬ ጧት በሰራሁት ቪዲዮ አብርሽ ምንም ማድረግ አይጠበቅበትም። በቃ ያለፈው ህይወቱ አልፏል። ያለፈ ታሪኩ አልፏል። ተለውጧል፣ ተቀይሯል። አሁን መጨረሻውን ከሩታ ጋር ነው ማድረግ ያለበት። ጅማሮ ብዙ ሊሆን ይችላል፣ ከብዙ ሰዎች ጋር ሊሆን ይችላል። ግን ፍጻሜው ከሩታ ጋር ከሆነ በአንድ ሴት ተወስኖ ታቅቦ ከኖረ ይሄ ትልቅ ነገር ነው ብዬ ተናግሬ። ያለው ግን ይቅርታ መጠየቅ አለበት፣ ሩታንም ይቅርታ ማለት አለበት፣ እውነታውን ማስረዳት አለበት። ነፂንም ወጡ ይቅርታ ማለት አለበት፣ ልቧ ይረፍ፣ የራሷን ህይወት ትጀምር፣ የራሷን ኑሮ ትጀምር። እቺ ልጅ ማለት ነው አብረሽ ምናልባት እኮ ሚስቴናት ብሎ ሊናገርልኝ ይችላል፣ ሊመሰክርልኝ ይችላል፣ ተዋት ብሎ ለእኔ ሊደግፍልኝ ይችላል ብላ ኮ ተስፋ ውስጥ ነው ያለችው። እግዚአብሔርን ነው ምላችሁ። በጣም ያሳዝናል። ከባድ ሁኔታ ውስጥ ነው ያለችው። እኔ ይረዳታለሁ። በቃ የፈለገ ነገር ይሁን በሩታ እንዲህ እያለቀስኩኝ በነፂን አላስለቅስም። ለሩታ እያለቀስኩ ለነፂ አላስ አላስለቅስም በነፂ እያለቀስኩኝ ደግሞ ሩታን አላስለቅስም በጭራሽ። ለኔ ሁለቱም ሴት ናቸው። ሴት በመሆናቸው ልጨነቅላቸው፣ ላከብራቸው እፈልጋለሁ። በቃ ባጭሩ ይሄ ነው። ስለ አሁኑ ሪከርድ ላወራላችሁ ይሄ ምንም። ነፂዬ፣ አሁን አንድ ነገር ልነግርሽ የምችለው ነገር ያለፈ ዶኩሜንት አወጣሽ፣ ፎቶ አወጣሽ፣ ቪዲዮ አወጣሽ። ለምን ሴክስ ስታደረጉ አይወጣም ቪዲዮ? ኖርማል ነው በፍቅር ክንፍ ብላችሁ ነበር ያኔ። በቃ ምንም ራሳችሁን አታቁም ነበር። ብዙ ጉድ አድርጋችሁ ልትሆኑ ትችላላችሁ። ማን ያውቃል? በቤታችሁ በጓዳችሁ አንድ ክፍል ውስጥ ምን እንዳረጋችሁ ግድግዳችሁና ቤታችሁና ፈጣሪ ነው የሚያውቅ። እናንተ ሁለታችሁ ነው የምታውቁት። ብዙ ታሪክ ሊኖር ይችላል። ያ ነገር ዛሬ ላይ አወጣሽውም አላወጣሽውም ምንም የሚጠቅም ነገር የለም። ኖርማል በቃ። አንድ ነገር ልናገር የምችለው ኖርማል በቃ ምንም ፋይል አለ ምናም ሳይሆን አንቺ ማውራት ያለብሽ ስለትናንትና ሳይሆን ስለዛሬሽ ነው፣ ስላለሽበት ሁኔታ ስለተበደልሽው በደል ስለቁስልሽ እንጂ ማውራት ያለብሽ ትናንትና ስላደረገልሽ ስለነገረሽ የፍቅር ቃላቶች ስለሆነ ስላወራሽ የሆነ ስለተሳሳማችሁ ፍቅር ፍቅር ፍቅር ስለተጫወታችሁ ስለሳመሽ ግጥም ስላነበበልሽ እ ስላነበብሽለት ምናምን ምንም በቃ የሚፈይደው ታሪክ የለም። ለተመልካች ማሳየሽው ለሩታ ማሳየሻት ምንም ታሪክ ምንም የሚጨምረው ነገር የለም። ልነግርሽ የምችለው ነገር እኛም የሚመለከተን የሚያገባን ሀሳብም የምንሰጠው የምንናገረው ስለ ዛሬው ነው። ትናንትማ ትናንትናሽ እኮ አልፏል። ያኔ እኮ በቃ አንቺም ደስተኛ ነበርሽ፣ አንቺም ጥሩ ጊዜ እያሳለፍሽ ነበረ፣ አንቺም ተስፋ ነበረሽ፣ አንቺም ብዙ ህልም ሰጠሹ ነበር፣ ብዙ እቅድ ሰጠሹ፣ ብዙ ህልሞችን አሳለመሽው። የሆነ ሰዓት ላይ የሆነ ጥፋት አጥፍተሽ ሊሆን ይችላል። ሄዱ የሆነ ማለት የሆነ ሰዓት ታስቀይሚው ወይ ሳያስቀይምሽ አይደለም የተለያያችሁት። ወይ አስቀይመሽዋል ወይ አስቀይሞሻል። አለቀ አንቺ ገም ጥፋት ይኖራል፣ እሱ ገም ጥፋት ይኖራል። አሁን ልነግርሽ የምችለው ነገር የሰውን ወሬ ተዩ። እንኳን ወደ ሚዲያ መጣሽ፣ እንኳን ተንፍሳልሽ። የነበረብሽን ህመም የነበረብሽን ስቃይ እንኳን ተናገርሽ፣ እንኳን አውጥተሽ፣ አንድ ነጥብ አንድ ነገርም እንኳን ተናገርሽ። ግን ያለፈው አልፏል። በቃ ከዚህ በኋላ የራሽን ህይወት ኑሪ፣ የራሽን መንገድ ፈልጊ፣ የራሽን ስራ ስሪ። በዩቲዩብ ላይ እንደግፍሻለን፣ እንደ አንድ ሴት እንኳን ላንቺ ለተገፋሽ ብዙ በቃ ህይወትሽን ብትንትኑ ላጣሹ ብዙ ያሰብሽለት ያቀርሽለት ህይወት ብትንትኑ ቀርቶ ሜዳ ላይ ለቀረሹ ሴት ይቅርና ለሌሎች ብዙ ድጋፋቸው ነን እኛ ቅመሞች ይ ማለት እና የአብርሽን ስም ማንሳት ታየው። በቃ እንዳልሽው አብርሽ ይቅርታ ይጠይቀኝም ብለሻል። እርግጠኛ ነኝ አብርሽ ደግሞ በዚህ አሳፍረንም መጦ ይቅርታ ይጠይቅሻል። የራሽን ኑሮ ኑሪ። ህመም ሊኖርብሽ ይችላል። አለመታመን መቻልሽ ደግሞ በጣም አሳምሞሻል አሉ እህትሽ አለች። እንደዛ እያለቀሰች እየለመነችሽ ነው። ህይወትሽን ለምን ገና መኖር የምትች ሴት ነሽ። እንደተባለው ደግሞ ህይወት እንደጀመርሽ ነው የሰማሁት። አንድ ልጅም እንዳለሽ ነው። ከዛ ሰውዬ ጋር አብረሽ ትኖሪ አትኖሪ አላቅም፣ ግን ልጅ እንዳለሽ ነው የሰማሁት እና አብረሽን ተይ፣ በቃ ለአንጅማ የሆንሽ ሰው ነው ቢሆንሽማ፣ ሩታን ፈትቶ እሷን አግባት እንለው ነበር እንመክረው ነበር ወደ አንቺ እንዲመጣ ያላለ ፍቅር አለ ብለን እናምን ነበር። ይሄ ሪከርድ ደግሞ ዛሬ ከሩታ ጋር ከሆነ በኋላ ልኮልሽ ቢሆን በቃ ይሄ ልጅማ ሙሉ በሙሉ ሩታ ነፂን ያፈቅራታል። በቃ ከነፂ ጋር ያልቋጨው ያልተቋጨ ፍቅር አለ ብለን እናስብ ነበር። ግን ይሄንን ሪከርድ የላካለሽ ያኔ አፍላ ፍቅር እያለ በጣም በቃ እንችም ብድ ብለሽ በፍቅር የከነፍሽ ቀን እሱም የከነፈ ቀን በቃ በፍቅር እብድ የሆናችሁበት ጊዜ ነው። ይሄ ምንም ለውጥ አያመጣም። ለሩታም ሰጠሻት አለሰጠሻት ትርጉም ያመጣ ይሄ ነው ሀሳቤ እኔ በትክክል የምናገረው ነገር ማለት ነው። የናንተን ሀሳብ ደግሞ ጨምሩ። ነፂ በደረሰብሽ ነገር እ የምትወዱን ፍቅረኛሽን በማጣትሽ ህይወት እንዳሰብሹ ሳት ሄደልሽ ምስቅልቅልሽ በመውጣቱ እ ህይወት በጣም ዳገት በመሆኑ ስለተወቀስሽ፣ ፎቶሽ ተዘግዝቆ ስለተሰደብሽ በጣም አዝናለሁ። ያጋጠም ይሄ ደግሞ ከህይወታችን የሚያጋጥመን ነገር ነው። ግን በቃ አልፏል። በቃ ነፂዬ፣ እኛ ሰምተንሻል፣ ተረድተንሻል። በቃ ያብርሽን ስመጥራት አይጠበቅብሽ የሩታንም ስመጥ መስራ መጥራ አይጠበቅብሽም የራሽን ኑሮ ኑሪ እንደግፍሻለን። በቃብርሽ ደግሞ አንተ የምታደርገው እንደ ሰው ጥፋት አጥፍታል። አዎ በደንብ አጥፍታል፣ በደንብ መቶ ፐርሰንት አጥፍታል። ያጠፋው ጥፋትም ውስን ናቸው፣ እኔ የማቃቸው ችችናት ብዬ። አንደኛ ዱባይ ሄደ ማናገር ነው። ሁለተኛ ነገር ደግሞ በቃ ለነፂ ተስፋ መስጠት ነው። ይሄ ነገር ነው። ሩታንም ዋሽታታል። ያቺ ነገር ነው ያዝንብህ። ከነፂ ጋር ያለው ነገር እኔ አሁንም የተዳፈነ እንኳን አይደለም ለተመልካች ቅርና ነፂና አብረሽ ራሱ ያልተግባቡበት ነገር አለ። የሆነ ሰዓት ላይ ትልቅ ችግር ተፈጥሮ እሱም የራሱን ቂም ይዞ እሷም የራሷን ቂም ይዘው የተለያዩ ይመስለኛል። እንደዚህ ያርገሽኛል እኮ ብሎ ፊት ለፊት ሳይነግራት፣ በቃ ሳይጮህባት፣ ሳይናደድባት፣ ሳይበጫጭባት ዝም ብሎ ትቶት ይሆናል። እሷም ይህን ሁሉ ነገር ሳትነግረው በውስጧ አመቃ ይዛ እንዲያርጎኛል እንዲያርጎኛል ብላ ሳትናገር፣ በቃ ሁለታቸውም በሆዳቸው ይዘው የተለያዩ ይመስለኛል። ያልተቋጨ ነገር ያለ ይመስለኛል። እንደዛ ነው እንጂ ነፂ በዚህ ልክ ወጣ ይሄን ያህል ማለት እንደዚህ እጅ እስካሁን የት ነበርሽ የሚያስብለው ነገር አዎ። ግን ደግሞ አንዳንዴ ኮ ሰውን ልዋሽ ካላችሁ ማለት ነው ለአመታት ድብቅ መሆን ትችላላችሁ። ምናልባት ከሩታ ጋር የምንሰራው እንደዚህ እንደዚህ ብሎ ነግሯት ሊሆን ይችላል። ወይም ደግሞ እሷ እንዴ፣ እንደዛ ስለነገራት እንደዛ ነው የሚሰሩ ብላ አስባ ሊሆን ይችላል። ግን ዝምቷ እኔም ገርሞኛል፣ አልዋሻችሁ። ይሄ ሁሉ ጊዜ ቆይታ ዛሬ ላይ መምጣቷ አይቀርም እኮ ነገም ከነገ ወዲያም የዛሬ ዓመትም የዛሬ ሶስት ዓመትም በኋላ ልትመጣ ትችል ነበር። ምክንያቱም ውስጧ ያለ ነገር ስለነበረ መቼም ማትቀርም ነበር። ሚዲያ ላይ እንደምትናገር መቶ ፐርሰንት እርግጠኛ ነኝ፣ ህመም ካለባት ምክንያቱም እሱ ህይወቱ እንዲህ ተቀይሮ ለእሷ ያሁሉ ተስፋ ያሁሉ ቃላት፣ ያሁሉ ሲሸነግላት ያሁሉ የፍቅር ቃል ሲደረድርላት የነበረ ሰው ሙሉ በሙሉ ተቀይሮ ማንነቱ፣ አለባበሱ፣ ህይወቱ እንዳለ ሁሉ ነገር ተቀይሮ ሌላ ሴት ብሱን እሷን በጠራው አንደበቱ እሷን እሷን ባወደሰው አንደበቱ ለሷ በገለጸው የፍቅር ቃላት አንደበቱ ለሩታ ይሄን ነገር ሲያደርግላት ታስቡት። በጣም ያማታል። እንደው በኔ ቢሆን ብላችሁ ታስቡ። ግን በቃ ፈጣሪ ነው ያገናኛቸው አብርሽን እና ሩታን። በቃ የመጨረሻችን ነች ብሎ ፈጣሪ ሰጠው። ከሩታ ጋር መሆኑ በደል አይደለም ወንጀል አይደለም። መሆኑ ጥሩ ነው። ጥሩ ሴት ነው ያገኘው። እንደውም ለምናው መጣ ለምናው የመጣችውን የመጣችሁን ሴት ነው ያገኘው የምትወደውን የምታፈቅረውን ሴት በቃ እግዚአብሔር መልካም ነገር አደረገላቸው፣ ሁለቱን አገናኛቸው። ሌላ አዲስ ነገር የለም እና አብረሽ እባክህን ይቅርታ ጠይቃ። ካልሆነ ግን እንግዲህ ወደ ህግም እንደምትሄድ ይህን ጉዳይም በቃ እያንዳንዱን ነገር እንደምታወጣ ብዙ ነገሮችን እንደምታደርግ አዎ፣ ሰላም አትሰጥም። በነገራችን ላይ እሷ ሰላማን አጣ። ይሄ ሁሉ ጊዜ ታማ፣ የሆነ እንዳታወራ እንኳን ታሽጋ ማለት ይቻላል እየኖረች የነበረች ሴት ዛሬ ላይ ይህንን ነገር መጣ። በቃ ህይወትን ታመሰቃቅሏለች። ሩታ ደግሞ በእንደዚህ አይነት ነገር እየተረበሸች በቃ መጨረሻችሁ የሚያስጠላ ነው የሚሆ እየተዋደዳችሁም ከሩታ ጋር ግዴታ ልትለያዩ ትችላላችሁ። ይሄ ነገር መሆን የለበትም። አንተ ብዙ ጊዜ አጥፍተህ ይቅርታ ስትጠይቅ አውቃለሁ። ብዙ ጊዜ በድ ላይ ይቅርበኝ ብለህ አውቃለሁ። እንደውም ሰው አስቀይሞ ሰው አስከፍቶ እራሱ ይቅርታ አድርጉልኝ ብለህ የምትጠይቅ ሰው ነው። እና ነፂንና ሩታን ይቅርታ መጠየቅ አይከበድህ። እዋክ ይህን ነገር በቃ ለአንዴና ለመጨረሻ ጊዜ ዝጋው። ይሄንን ነው ልል የምችለው። እኔ እንጃ አላውቅ ነፂን ከዚህ በኋላ ራሱ ማየት አለ እኔ እንጃ ረንብ ውሃ ሲያስፈራ የእውነት ለምን እንደፈራው ታውቃላችሁ? አብረሽ በቃ የነፂን እንባ የሩታ እንባ ማለት ነው ጎርፉን እንዳይወስደው እግዚአብሔርን ነው የምላችሁ። የፍቅር እንባስ ወይኔ ፍቅርን መቼም ልረሳት አልችልም። አቤት ያነባችሁ እምባ፣ አቤት ያወጣችሁ ለቅሶ። እናንተ በእውነት በሴት ልጅ አትገፉ፣ የሴት ልጅ እንባ። ሴት ልጅ እናት ናት፣ እህት ናት፣ የምሬ ነው ሚስት ናት እሷ። እኔ አላውቅም። ከባድ ነገር እያረክ ነው አብረሽ። እኔ እንጃ ፈራሁልህ። ላንተ ራሱ ከባድ ነው። በጣም ያሳዝናል።